እንደምናችሁ ደህና ናችሁ? በያላችሁበት ሰላምና ጤና እመኝላችኋለሁ። እንኳን ደህና መጣችሁ፣ አህለን ወሳህለን። ይህንን ጥያቄ የጠይቀው አረብኛ ተናጋሪ የሆነ ሰው ነው። አማርኛ ለመማር ይፈልጋል። እንደዚህ ብሏል፦ እዕመሊ ለና ሕዋር በይን አሽኻስ ወስተክድሚ ከሊማት ጋል ወጋሊ ወጉልተሎ ወጋሉለና ወአህም ሸይ ላትንሲ አልሉቃ አልአምሃሪያ ይላል። ልተርጉምላችሁ። አለ፣ አለኝ፣ አልኩት፣ አሉን የሚሉትን ቃላቶች ተመርኩዘሽ አረፍተ ነገሮች ስር የልን። በጣም አስፈላጊው ነገር አማርኛውን እንዳትረሽ ይላል ጥያቄው። እናንተ የምትጠይቁኝም ሆነ እኔ የምሰጣችሁን ትምህርት በዝርዝር ቃል በቃል ስለምተረጉም አማርኛ ለመማር ለሚፈልጉ ወይም አረብኛ ለመማር ለሚፈልጉ ሁሉ ይሆናል ትምህርቱ። ስለዚህ ይህንን ጥያቄ ስመልስ ለጠያቄው ብቻ በግል ከመመለስ እዚህ ላይ ባቀርበው ሁላችሁንም ይጠቅማችኋል ብዬ አምናለሁ። አሁን ወደ ትምህርቱ እንግባ። ጋል ጋል አለ፣ አለ። ለምሳሌ መተለን ኤሽ ጋል፣ ኤሽ ጋል፣ ምን አለ፣ ምን አለ። ኤሽ ምን፣ ጋ ጋሊ አለኝ ወይም ነገረኝ፣ አለኝ አው?

አው ነገርኩት። ጉልትሎ ሹክረን ወመሼት ጉልትሎ ሹክረን ወመሼት። አመሰግናለሁ አልኩትና ሄድኩ አመሰግናለሁ አልኩትና ሄድኩ። ሹክረን ሹክረን አመሰግናለሁ አመሰግናለሁ። ወ እና እና መሼት መሼት፣ ሄድኩ ሄድኩ። ቃሉ ለና ቃሉ ለና፣ አሉን ወይም ነገሩን፣ አሉን፣ አው ነገሩን። ቃሉ ለና አልኢድ ቡክራ ቃሉ ለና አልኢድ ቡክራ፣ ነገ አመት በአል ነው አሉን።

ይህ ጥያቄ ደግሞ ግን ሁሉም አገር ይግባባሉ ይላል አዎ ሁሉም ይግባባሉ እያንዳንዳቸው የየራሳቸውን ቋንቋ እየተናገሩ ግን አንድ ላይ ሆኖ ሲነጋገሩ ይግባባሉ ሁሉም የሚናገሩት አረብኛ ነው ግን እንደያገሩ በታሪክና በቦታ ተጽዕኖ ምክንያት እያንዳንዱ ሀገር የየራሱ የሆነ የአነጋገር ዘይቤ አለው ይሁን እንጂ ከሁሉም ሀገሮች ከሁሉም የአረብ ሀገሮች የተውጣጡ አረቦች አንድ ላይ ሲሰበሰቡ ተርጓሚ አያስፈልጋቸውም። ሁሉም የየራሳቸውን እየተናገሩ ሁሉም ደግሞ አንዱ የሌላውን በደንብ ይረዳል። አንቺ የማታምኘኝ ከሆነ ስትነሺ እያየሽ ልስራ እኔ እኮ አውቄ አላጠፋሁም፣ ሳላውቅ ነው ይላል። ይሄ ጥያቄ የማታምኘኝ ከሆነ ስትነሺ ልስራ ለማለት

ቢልዓኒ ማለት አንድ ሰው አንድ ነገር አውቆ ሲያደርግ ቢልዓኒ እንላለን። ይሄ ጥያቄ ደግሞ ልጁ ይዞት ነበር ጥሎት ይሆናል። የግቢ በር፣ ግቢ፣ ኪችን ካብኔት፣ ቧንቧ፣ የቧንቧ ጎማ፣ የወተት ማሞቂያ፣ እጅ ያላቸው ሽፍን ጫማ፣ ነጠላ ጫማ፣ የቤት መንጣፍ ትንሿ ትንሿ በር ላይ የምትደረገው ምንጣፍ የቤት ማሞቂያ፣ የኤሌክትሪክ እና ማቀዝቀዣ የምትቆሙ ይላል። ካን ማስኮ አልወለድ ይምኪን ደይዑ። ካን ማስኮ አልወለድ ይምኪን ደይዑ። ልጁ ይዞት ነበር ጥሎት ይሆናል ማለት ነው። ካን ማስኮ ይዞት ነበር፣ አልወለድ ልጁ ማለት ነው።

አንዱም መርጣችሁ መጠቀም ትችላላችሁ። የውሃ ጎማ ይሄ መሬት ስናጥብ የምንጠቀመው ውሃ የምንጎትተበት ጎማ ኸርጦም ይባላል። ኸርጦም። በነገራችን ላይ ኸርጦም የዝሆን ኩምቢ ማለትም ነው። እንዲሁም የሱዳን ዋና ከተማ ኸርጦም ትባላለች። ይህንን የምነግራችሁ ለጠቅላላ ዕውቀት ያህል ነው። ማንኛውም ጫማ ጀዝማ ይባላል። ጀዝማ። በጣም ከፍ ያለ ሂል ያለው ጫማ ከሆነ ካዕብ ዓሊ ይባላል። ካዕብ ዓሊ። ነጠላ ጫማዎች በአጠቃላይ ሰንደል ተብለው ይጠራሉ። ብዙ ከሆኑ ሰናድል ይባላሉ። ኒዓል ተብለውም ይጠራሉ። ኒዓል። ዙልያ ወይም ስጃድ የቤት ውስጥ ምንጣፍ ነው። ትንሿ ምንጣፍ እስቺ በራችን ላይ የምናደርጋት ምንጣፏ ደዓሳ ትባላለች። ደዓሳ። ደፋያ ሙተነቅላ። ደፋያ ሙተነቅላ ተንቀሳቃሽ የቤት ማሞቂያ ማለት ነው። ደፋያ ማሞቂያ ነው። ሙተነቅላ ተንቀሳቃሽ። ሙከይፍ ሙተነቅል ተንቀሳቃሽ የአየር ማቀዝቀዣ ማለት ነው። ሙከይፍ የአየር ማቀዝቀዣ ነው። ሙተነቀል እንዳልኩት ተንቀሳቃሽ የሆነ ነገር ማለት ነው። መርዋሓ መርዋሓ በአማርኛ ስሙ ምን እንደሆነ አላውቅም። በእንግሊዝኛ ፋን የሚባለው ነው። እሱም አየር ለማቀዝቀዝ ይጠቅማል። በጣም አያቀዘቅዝም፣ ግን ትንሽ ሙቀት፣ በጣም ሙቀት ሲሆን ይረዳል። ስሙን የምታውቁ ካላችሁ ንገሩ። በቢሮ አምጫት